ችን ያላትን አቅም በመጠቀም በዓለም የሚኖርን ተጽዕኖ ከፍ የማድረግ አእምሯችንና እጃችንን የማገናኘት ባለን አቅም ባለን እውቀት ችግር በመፍታት ለራሳችን ተጠቃሚ የምንሆንበት፣ በተለይ ይህን ለማድረግ የቴክኒክና ሙያ ተቋማት ከፍተኛ ድርሻ ስለነበራቸው መንግስት ለዘርፉ ትኩረት ሰጥቶ እየሰራ ይገኛል። ሙያ ስልጠና ዋና ተቋም ዓላማው የሰለጠኑ የሰው ኃይልን ለዞኑ ለኢንዱስትሪው ማቅረብ ነው። በተሻሻለው የትምህርት ስርዓት ማሻሻያ በልዩ ሁኔታ የሙያ ትምህርቶች በሁለተኛ ደረጃ ትምህርት ጭምር እንዲሰጥ ይበልጥ ደግሞ በዘርፉ የሚያሳድጉ ኮሌጆች በየደረጃው እንዲስፋፉ መንግስት ትኩረት ሰጥቶ ነው የሚሰራው፣ እየሰራም ይገኛል። ለመጀመሪያ አንጋፋ የነበረው የወራቤ ፖሊቴክኒክ ኮሌጅ እንደነበረ እናውቃለን። በዚህ የወጡ ዜጎች በዚህ ስልጠና ያገኙ ብቃታቸውን፣ ክህሎታቸውን ያሻሻሉ ዜጎች የራሳቸውን ህይወት ከመቀየር ባለፈ በዞኑ እድገት ላይ ከፍተኛ አስተዋጽኦ እያደረጉ ነው ያሉት። ይህ ተጠናክሮ እንዲቀጥልም በየወረዳው ተጨማሪ የቴክኒክና ሙያ ተቋማት የክልሉ ቢሮ እና መንግስት በሚያደርግልን ድጋፍ እንዲሁም በህብረተሰብ ተሳትፎ በየደረጃው እያስፋፋን ቀጥለናል። ይህ ቀጣይም ተጠናክሮ የሚቀጥል ነው የሚሆነው። ግንዛቤ እና የአመለካከት ክፍተት ያለ በመሆኑ በሚፈለገው ደረጃ ተማሪዎች ከመግባት አንጻር ክፍተት እንዳለ አይተናል። እንደናንተ ያሉ ብዙ ወጣቶች ነበሩ። በእናንተ አቻ የነበሩ ብዙ ያጠናቀቁ ልጆች ነበሩ። እድሉ ተመቻችቶላቸው ለቴክኒክና ሙያ ባላቸው የግንዛቤ እጥረት ምክንያት ይሄን እድል አላገኙም። በዓለም የመለወጥ መሳሪያ የእድገት መሳሪያ ያደጉ አገሮች ያደጉበትን መንገድ ስንወስድ ለቴክኒክና ሙያ የሰጡት ትኩረት እንደሆነ እናያለን። በቴክኒክና ሙያ የጠነከሩ በሙያቸው የሰለጠኑና የበቁ አገሮች እድገታቸው ወደ ኋላ እንደማይል አይተናል። እናንተ ድንቅ ልጆች የዚህ በቂ ግንዛቤ ስለነበራችሁ በተፈጠረው እድል የወራቤ ፖሊቴክኒክ ገብታችሁ ለዚህ ደረጃ በመብቃታችሁ ኮርተንባችኋል። እጅግ ደስ ብሎናል። ከመግባት ባለፈ ደግሞ ይህን ፈታኝ የነበሩ የስልጠና የትምህርት ጊዜዎችን አጠራቃችሁ ለዚህ በቅታችኋል እና በድጋሚ እንኳን ደስ አላችሁ! ኮንግራጁሌሽንስ! ወላጆች እነዚህን ልጆች በማብቃት የወሰዳችሁት ቁርጠኝነት ሊደነቅ ይገባል። ሌሎች ወላጆችም ይሄን መንገድ ተከተሉ። የእድገት መንገዱ ረዥም ነው፣ የማደግ መንገዱም ቅርብ ነው። ልጆቻችሁ በዚህ መልክ በየደረጃ የሚማሩ ከሆነ ከሌሎች ስራ የሚጠብቁ ሳይሆን በራሳቸው ስራ የሚፈጥሩ ልጆች ነው እያስመረቅን ያለ ነው። በብዙ ዘርፎች የሚመረቁ ከቴክኒክና ሙያ ውጭ የሚመረቁ ብዙ ተማራቂዎች ቅጥር ነው የሚጠብቁት። በቴክኒክና ሙያ ተቋማት የሚመረቁ ተማሪዎች እንዴት መኖር እንዳለባቸው የኅብረተሰብን ችግር ለይተው ችግርን ወደ ገንዘብ እንዴት እንደሚቀየር የሚረዱ ናቸው ይሄን ተረተው አእምሯቸውና እጆቻቸው አገናኝተው የህብረተሰብን ችግር በመፍታት የራሳቸው ስራ ፈጥረው አገራቸውን የሚያሳድጉ ራሳቸውን የሚያሳድጉ ስለሆነ ቴክኒክና ሙያ የአሁንም የመጪው ጊዜ ወሳኝ ትምህርት ስለሆነ እናንተ ተመራቂዎችም በዚህ በቃን ሳትሉ እንድትቀጥሉ። ሌሎች በየደረጃ ያላችሁ ወላጆች እንዲሁም ሁለተኛ ደረጃ ያጠናቀቃችሁ ምንዳሙ በየደረጃው ለዚህ ፍላጎት ያላችሁ አካላት የቴክኒክና ሙያ ተቋማት ለዚህ ዝግጁ ስለሆኑ በቴክኒክና ሙያ ተቋማት ገብታችሁ እንድትማሩ በዚህ አጋጣሚ ጥሪ አቀርባለሁ። የእናንተም አላለቀም፣ ለመቀጠል ዝግጁ ናችሁ። እስቲ ያሉ ያረጋግጡ። ጊዜ ስራ ነው። ሁሌም እንማራለን። መማርን ባቆምን ጊዜ እድገትን እናቆማለን። መሰልጠንን ባቆምን ጊዜ እድገትን እናቆማለን። ስለዚህ ይህ እንዳይሆን በርትታችሁ እንድሰሩ እጠይቃለሁ። ወራቤ ፖሊቴክኒክ ባለፉት ዓመታት ትልቅ ውጤቶችን እያመጣ የቀጠለ ኮሌጅ ነው። በአገር አቀፍ ደረጃ በክልል ደረጃ የሚሞቱ መስፈርቶችን በማሟላት በዚህ ድንቅ ተቋም በመማራችሁ ልትኮሩ ይገባል። እናንተን በማነጽ የአካባቢ ችግርን በመፍታት ይሄ አዳራሽ ጭምር ያማረው በእናንተ እጅ ነው። አንዴ ለራሳችሁ ሞራል። በሌላ አይደለም፣ ይሄ ከፊት ለፊት የምታዩት እነዚህ ጠረጴዛዎች አብዛኛው እነዚህ ነገሮች ያለቁት በእናንተ መምህራንና በእናንተ ኢንተርፕራይዞችን አደራጅተዋል። አብዛኛው የዚህ የግቢ ስራዎች የአዳራሾቻችን ስራዎች ሙሉ የወንበር ጥገናው ጭምር ይሄ በአዲስ መልክ የተሰራ ወንበር ነው። ይሄ የእናንተ እጅ የሰራው እናንተ በሰራችሁበት ነው፣ በሰራችሁበት ነው የተቀመጣችሁት። ለዛ ነው የሌሎችን እጅ የምንጠብቅ መሆን የለብን። ስለዚህ ኮሌጃችን በርትቶ ይሰራል። ይሄ ይጠላከል ሁለተኛ በኮሌጅ የወጡ ልጆችና መምህራን በሚሰሩት ምርት በሀገራችሁ ምርት ኩሩ። በሀገራችን ምርት እስካልኮራን ድረስ እናንተ የሰፋችሁትን እስካልለበስን፣ እናንተ በሰራችሁት እስካልተመገብን፣ እናንተ በሰራችሁት እስካልተቀመጥን ድረስ ልናድግ አንችል። በውጭ በሚመጣ ሸቀጥ በውጭ በሚመጣ ፈርኒቸር እየተጠቀምን ቀጣይነት ያለው እድገት ልናረጋግጥ አንችልም። ውድ ቤተሰቦች፣ ውድ የዞናችን ነዋሪዎችም ሆነ ሌሎች አገር ወዳዶች የቴክኒክና ሙያ ስልጠና ያገኙ ልጆች በሚሰሯቸው በኢንተርፕራይዞች በሚሰሩ ምርቶች እስካልኮራን ድረስ እስካላደ ማድነቅ እስካልቻልን ድረስ እየፈረሰን እየገነባን እስካልጠጥን ድረስ በሌሎች ጥገኛ እስከሆን ድረስ ልናድጋችን። ስለዚህ በራሳችን ምርቶች የመኩራት የምንሰራም በየቀኑ ከስቶቶቻችን እየተማርን ሳንፈራ እየሰራን በድፍረት እየሰራን የተበላሸውን እያስተካከል ከስቶቶቻችን እየተማር ተጠቃሚዎችም ለስተቶች ቦታ ሰጥተን ለቀጣይ ላለው እድገት በርትተን እንድንሰራ የሀገራችን ምርቶች ለመግዛት ዝግጁ ነን። አንዴ ሞራል ሰጧቸው። ስ ውድ ተመራቂዎች፣ ዛሬ ከ650 በላይ የሆኑ ተመራቂዎች አሉን። በታሪክ አጋጣሚ ሁሉም ለልማት የመፍትሄ አካል እንድትሆኑ እውቀትና ክሎትን ይዛችኋል። ትልቅ አደራና ኃላፊትነትም ተሸክማችኋል። ስለዚህ ይህን ልታስተውሉ፣ ይህን ኃላፊነት ልትሸከሙ፣ ልሰሩ፣ ልተጉ፣ ቀጣይነት ያለው ትምህርት ልትማሩ እንደሆነ ወስዳችሁ ይሄ የመጨረሻ ትምህርታችሁ እንዳልሆነም ወስዳችሁ እንድተጉ በዚህ አጋጣሚ ማሳሰብና መልእክት ማስተላለፍ እወዳለሁ። በ2017 ማግስት በዓለም አቀፍ ስታንዳርድ አይሶ ትግበራን በጀመርንበት እንዲሁም በ2017 በክልል አቀፍና በሀገር አቀፍ ደረጃ በክልል ደረጃ በቴክኖሎጂ እና ክህሎት ውድድር በክልሉ ግንባር ቀደም በመሆን አንደኛ በወጣንበት ማግስት እንዲሁም በትናንትና ሁለት ታሪካዊ የሆነ የልማት ፕሮጀክት በስቴዞ የገጠር ኮሪደር የተከበሩ ጠቅላይ ሚኒስተሩ ባከበሩበት ማግስት የተከበረ ፕሮግራም በመሆኑ ለየት ያደርገዋል። የዚህ ፕሮግራም ታሪካዊ ቀን ነው። እንኳን ደስ አላችሁ፣ ኮንግራቹሌሽን። የዛሬው ፕሮግራም በተለያዩ ሙያዎች የሰለጠኑ ሰልጣኞች ወደ 654 የሚሆኑ በዘጠኝ ዲፓርትመንት የተለያዩ የሰለጠኑ ሰልጣኞችን ሲሰለጥኑ የነበሩ ሰልጣኞችን እናስመርቃለን። እነኚህ ተማሪዎች በቆይታቸው በቂ ክህሎት፣ የስራ አመለካከት እና ግንዛቤ ይዞ የወጡ ናቸው። በኮሌጅ ደረጃ ማግኘት ያለባቸውን በአጠቃላይ አግኝተዋል። ስለዚህ በሊፋታችሁ በኛ ኮሌጅ ላይ በነበራችሁ ቆይታ ወጥታችኋል፣ ወርዳችኋል፣ ደክማችኋል፣ እየቆረጣችሁ፣ እየበየዳችሁ፣ እየገነባችሁ በተለያየ አይነት የሙያ መስክ ባሳለፋችሁት ጥረታችሁ ተሳክቶ የዛሬው ቀን ደርሰዋልና ና እንኳን ደስ አላችሁ፣ እንኳን ደስ አለ። እንደሚታወቀው የወራቤ ፖሊቴክኒክ ኮሌጅ ከተመሰረተበት ከ2004 ጀምሮ በየጊዜው ተደማሪ ውጤቶችን እያመጣ ይገኛል። ለማህበረሰባችን የሚመጥን የስልጤ ማህበረሰብን ስለ ልቦና እና ታታሪነትን ሪፍሌክት ሊያደርግ የሚችል ቁመናን ለማድረስ በየጊዜው እሱን ታሳቢ ያደረገ ስራዎችን እየሰራ እንገኛለን በ2017 ዓ.ም ካይዘንን በማላቅ በአፍሪካ ደረጃ የተወዳደረበትን የእሱ ቀጣይ የሆነው አይሶን ኢምፕሊመንት በማድረግ እንዲሁም ዲጂታላይዜሽንና ሌሎች ተግባራትን በትኩረት እየሰራ እንገኛለን። የዞናችን ያለበትን የልማት ክፍተት የሰው ኃይል ጥረት፣ የሰለጠነ የሰው ኃይልን ኢንጀክት በማድረጉ ላይ የተጣለብንን ነገር ለመወጣት ነፋ ቀናያ እንገኛለን። በዚሁ አጋጣሚ ወላጆች ክቡራትና ክቡራን ወላጆች፣ እነዚህ ተማሪዎች ለዛሬ ቀን ስኬት እንዲበቃ የእናንተ ድጋፍ በፋይናንሻል በሞራል በመንከባከብ፣ በመምከር ልጆቻችሁ እዚህ ደረጃ እንዲደርስ አድርጋችኋልና፣ ወላጆች፣ ቤተሰቦች እንኳን ደሳላችሁ እንኳን ደሳላ ለማለት ፈልጋለ። ስልጤ ዞን ዋና አስተዳዳሪ የተከበሩ አቶ ዜኔ ሚልካ የቦርዱ ሰብሳቢ እንዲሁም የዞኑ የለውጥ በጣም አሪያ የሆኑ አመራር ናቸው። ኮሌጅን በመምራት ዞኑ በመምራት በጣም ሞዴል የሆኑ አመራር ናቸው። በትናንትና ዕለት በክብር ጠቅላይ ሚኒስትሩ በርታ በርታ የሚል መልዕክት ተናግሮላቸዋል። እንኳን ደሳ በጣም ኪራት ይሰማናል። የፋይናንስ አቅርቦት ለማስተካከል የቦታ የሼድ አቅርቦቶችን ለማመቻቸት በርትቶ ይሰራል። አእምሯችሁ ያሰበውን ነገርና እጃችሁ የለመደውን ነገር ላይ የሚሰሩ ከሆነ የላቀ እድገት ደረጃ ትደርሳላችሁ። እንኳን ደስ አላችሁ፣ እንኳን ደስ አለ ለማለት ትወዳለሁ። ለአንድ ሀገር እድገት እጅግ አስፈላጊና መሰረታዊ ጉዳይ ነው። የሀገራት ኢኮኖሚያዊና ማህበራዊ እንቅስቃሴ የሚወሰነው ባላቸው የትምህርት ደረጃ አቅም የትኛውም ሀገር የኢኮኖሚ እንቅስቃሴው፣ ማህበራዊ እንቅስቃሴው ብቻም አይደለም። በእነዚህ ውስጥ የሚወጡ ውጤቶች፣ የሚመዘገቡ ውጤቶች፣ የሚመጡ አቅሞች መሰረታቸው ባላቸው የትምህርት ደረጃ መሆኑ የሚታወቅ ነው። የቴክኒክና ሙያ ትምህርትና ስልጠና በአንድ ሀገር ውስጥ የቴክኒካልና የሙያ ብቃቶችን በማሻሻል በማዘመን የሀገር ኢኮኖሚያዊና ማህበራዊ እድገትን ለማፋጠን የሚያስችል የሰው ኃይል አቅም ማሳደግ ነው ማለት ነው። ስለዚህ ኢኮኖሚያችንን ሊያበለጽግ በሚችል መንገድ ማህበራዊ እንቅስቃሴዎችን፣ ማህበራዊ አቅሞችን ሊያጎለብት፣ ሊያሳድግ በሚችል መንገድ የቴክኒክና ሙያ ተቋም ድርሻው የላቀ ነው ማለት ነው። ስለዚህ ይህንን ታሳቢ በማድረግ የዛሬው ተመራቂዎች ለዚህ አቅም ልንሆን፣ ለዚህ ጉልበት ልንሆን፣ በዚህ መንገድ ደግሞ ራሳችንን አዘጋጅተን በቀጣይ ሂደት የሚጣልብንን ተልዕኮ ልንወጣ ይገባል ማለት ነው። ሀገራችን የምትፈልገው ችግሮችን በተግባር መፍትሄ የሚሰጡ ብቃት ያላቸው አእምሮችን ነው ማለት ነው። በሀገር ደረጃ ሀገራችን በተለይ በዚህ ሰዓት ብቃት ያላቸውን አእምሮች ብቃት ያላቸውን አቅሞች ወደ ተግባር ማስገባት፣ ለኢኮኖሚ መጠቀም፣ ለማህበራዊ ጉዳይ መጠቀም፣ ለሌሎች ጉዳዮችን በተመሳሳይ መጠቀም በተለያየ አይነት የሙያ መስክ ባሳለፋችሁት ጥረታችሁ ተሳክቶ የዛሬውን ቀን ደርሷልና እንኳን ደሳላችሁ እንኳን ደሳለ። እንደሚታወቀው የወራቤ ፖሊቴክኒክ ኮሌጅ ከተመሰረተበት ከ2004 ጀምሮ በየጊዜው ተደማሪ ውጤቶችን እያመጣ ይገኛል። ለማህበረሰባችን የሚመጥን የስልጤ ማህበረሰብን ስነ ልቦናና ታታሪነትን ሪፍሌክት ሊያደርግ የሚችል ቁመናን ለማድረስ በየጊዜው እሱን ታሳቢ ያደረገ ስራዎችን እየሰራ እንገኛለን። በ2017 ዓ.ም ካይዘንን በማላቅ በአፍሪካ ደረጃ የተወዳደረበትን የእሱ ቀጣይ የሆነው አይሶን ኢምፕሊመንት በማድረግ እንዲሁም ዲጂታላይዜሽን እና ሌሎች ተግባራትን በትኩረት እየሰራ እንገኛለን። እና ስልጠና ቢሮ በተሰጠው ስልጣን መሰረት ከዚህ ሰዓት ጀምሮ መመረቃቸውን በይፋ አበስራለሁ። አመሰግናለሁ። ተቀመጡ።